የውጭ ዲፕሎማሲያዊ ግንኙነትን በተመለከተ በተለይም ኢትዮጵያ ከጎረቤት ሀገራት ጋር ያላትን መልካም ግንኙነት በተመለከተ ከምክር ቤት አባላት ለተነሱላቸው ጥያቄዎች ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ሰጥተዋል። ባለፉት ሰላሳ ዓመታት ያህል ኢትዮጵያ ኢፍታይ በሆነ መንገድ የባህር በር አልባ የሆነችበትን ታሪክ ለመቀየር መንግስት እያከናወናቸው የሚገኙ ተግባራትን በማድነቅ ወደ ጥያቄ የገቡት የምክር ቤት አባላት ባለፉት ግማሽ ዓመታት በዲፕሎማሲው መስክ የተመዘገቡ ውጤቶች ቢብራሩ ሲሉ ጠይቀዋል። እንደ ሀገር ባለፉት ሰላሳ ዓመታት ኢፍታዊ በሆነ መንገድ የባህር በር አልባ የሆንበትን ታሪክ በሚቀይር እንዲሁም ቀጠናውን የቀጠናውን ትብብር እና ዘላቂ ሰላም በሚያረጋግጥ መንገድ የባህር በር ለማግኘት መንግስት እያደረገ ያለውን ጥረት የኢትዮጵያ ሕዝብ ያለምንም ልዩነት የሚደግፈውና የዘመኑን ትውልድ ታሪክ በደማቅ ቀለም የሚያሰፍረው እንደሆነ እሙን ነው። መንግስት በዚህ ረገድ እያሳየ ያለው የዲፕሎማሲ ተጋድሎ እጅግ የሚደነቅ ነው። ከዚህ ጋር ተያይዞ በግማሽ ዓመት አፈጻጸም ሪፖርቱ እንደተመላከተው ባለፉት ጊዜያት በትብብር ላይ በተመሰረተ አገራችን የባህር በር ባለቤት የሚያደርጋትን ስምምነት ከሶማሌ ላንድ ጋር የተፈራረመችበት እንዲሁም ከሶማሌ ጋር በሰላማዊ መንገድ ምክክር የተጀመረበት ሁኔታ ተጠናክሮ ቀጥሏል። ክቡር ጠቅላይ ሚኒስትር፣ እነዚህ የዲፕሎማሲ ጥረቶች ያስገኟቸውን ውጤቶች ቢገልጹልን። በተጨማሪም የባህር በር ጥያቄያችን ሰላማዊ፣ ሕጋዊ እና ፍትሐዊ በሆነ መንገድ ምላሽ እንዲያገኝ የተከናወኑ ስራዎችን፣ የተገኙ ውጤቶችና የወደፊት የትኩረት አቅጣጫዎች ላይ ተጨማሪ ማብራሪያና ገለጻ ቢደረግ። የባህር በር ጥያቄን ማንሳት እንደ ነውር የሚታይበት ሁኔታ ማብቃቱን ያስታወሱት ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር ጉዳይንም ሆነ የታላቁ ህዳሴ ግድብን በተመለከተ የጋራ ጠቃሚነትን በሚያረጋግጥ መልኩ አብሮ ለመስራት መንግስት ቁርጠኛ ስለመሆኑ ተናግረዋል። ዲፕሎማሲን በሚመለከት የባህር በር ጉዳይ ዋናው አላማ ቀድሜ ከእናንተ ጋር እንደተወያየሁት የባህር በር ጥያቄን ማንሳት ማንሸራሸር ነውርነቱ አክትሟል። ከማንም ዓለም ጋር ስንነጋገር ትክክል ነው፣ በዓለም ላይ የእናንተን ያክል ቁጥር ኖሮት ትልቅ አገር ሆኖ የባህር አክሰስ የሌለው አገር የለም። ነገር ግን በንግግርና በውይይት በሰጥቶ መቀበል መርህ መሆን አለበት። ግጭት እንዳትገቡ ጥንቃቄ ያስፈልጋል። ይላሉ እንጂ አያስፈልግም የሚል ሰው ኦልሞስት ጠፍቷል የለም። ይሄ ለኢትዮጵያ ትልቅ ድል ነው። ስለ አባይም ስለ ቀይ ባህርም መነጋገር ይቻላል። ስለ አባይም ስለ ቀይ ባህርም በዊልሚን አፕሮች አብሮ መስራት ይቻላል። ስለ አባይም ስለ ቀይ ባህርም እንደ ጋራ ሀብትነት መጠቀም ይቻላል። ናሬሽን እሳቤ ንግግር ግልጽ ሆኗል። የኢትዮጵያ የወደብ ጥያቄ በዚህ ትውልድ ጠንካራ ስራ የሚመለስ ስለመሆኑም ጠቅላይ ሚኒስትሩ በማብራሪያቸው ጠቅመዋል። የኢትዮጵያ የወደብ የሲ አክሰስ ጥያቄ ላለፉት 10-15 ዓመታት በተለያየ ደረጃ እንደ ፖለቲካል ዲስኮርስ ስንወያይበት የቆየን ጉዳይ ቢሆንም የቀይ ባህር ፍላጎታችን ከሶማሌ፣ ከጅቡቲ፣ ከኤርትራ፣ ከኬንያ የሚያጣላ የሚያዋጋ መሆን የለበትም። የጋራ ሀብት ነው። አምስት ሺህ ኪሎ ሜትር ሲሾር አለ እዚች ቀጠና ውስጥ ለሁላችን በቂ ነው። ተነጋግረን ተግባብተን ሁሉ ተጠቃሚ በሚያደርግ መንገድ መፈጸም ይቻላል። ከሰሞኑን በኢትዮጵያና በኤርትራ መንግስት መካከል ግጭት ይፈጠራል በሚል የሚናፈሰው ወሬ መሰረተ ቢስ ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረድ ፍላጎት የላትም ሲሉ አረጋግጠዋል። ሰሞኑን ከኤርትራ መንግስት ጋር ግጭት ይፈጠራል የሚል ስሞታዎች ይሰማሉ። ለተከበረው ምክር ቤት፣ ለኢትዮጵያ ህዝብ፣ ለኤርትራ ህዝብ እና መንግስት በዚህ ምክር ቤት ፊት ቆሜ ላረጋግጥም ወደው ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት የላትም። ያላት ፍላጎት እንነጋገር ነው፣ እንነጋገር ሰጥቶ መቀበል ባለበት መርህ ህዝቦች በሚጠቅም መርህ፣ በገበያ መርህ ይሄንን ችግር እልባት እናበጅለት። ዝም ብለን ብናልፈው ዛሬ ነገ ጦስ ያመጣብናል። እንጋፈጠው፣ እንወያይ ነው እንጂ እንዋጋ አይደለም። ውጊያም አያስፈልግም። ብዙ ክሶች ይሰማሉ። አብዛኛው ክስ ውሃ አይቋጥርም። የኤርትራ ሕዝብ ወንድም ሕዝብ ነው። የኤርትራ ሕዝብ ምስኪን ሕዝብ ነው። እንደ ኢትዮጵያ ለማድረግ የሚፈልግ ህዝብ ነው። የሚያስፈልገው ልማት ነው፣ ውጊያ አይደለም። ተባብረን መልማት ተባብረን መስራት ነው እንጂ አንዱ አንዱን መውጋት የኛ እቅድ አይደለም። በሌላ መንገድ በሌላ መንገድ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም፣ ጭራሽ ስጋት የለብንም።